ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ወደ እግራችን የደም ዝውውርን ወይም ደግሞ ፍሰትን የሚያሻሽል ቁጥር አንድ ሱፐር የሆነ መጠጥን እነግራችኋለሁኝ። አዘገጃጀቱን፣ እንዲሁም ደግሞ ለመጠጣት ምርጡ ጊዜስ ምን ሰዓት ነው የሚለውን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 የሎሚ የደም ፍሰት አበረታች የሆነ መጠጥ ነው። ይህ መጠጥ ቀይ ስር፣ ዝንጅብል፣ ሎሚ እናም ትንሽ ካይን ፔፐርን ያጣምራል። ይህም የእግር የደም ፍሰትን ለማሻሻል፣ የቀዘቀዘ እግርን ለመቀነስ፣ የእግር ቁርጥማትን ለማስታገስ፣ እናም ጤናማ የሆነ ዝውውርን ለመደገፍ ከተፈጥሯዊ ውህዶች ሁሉ በጣም ጠንካራ ከሆኑት ውስጥ አንዱ ነው። ይህ መጠጥ ለእግር የደም ዝውውር ሱፐር ቦምብ የሚያሰኘው ለምን እንደሆነ ልንገራችሁ። አንደኛ እንግዲህ ቀይ ስር የናይትሬትስ ማዕድን የደም ስሮችን በፍጥነት የሚከፍት ነው። ቀይ ስር ተፈጥሯዊ ናይትሬትስ አለው። ሰውነታችን ናይትሬትስን ወደ ናይትሪክ ኦክሳይድ ይቀይረዋል። ይህ ሞለኪውል ደመላሽ ቧንቧዎችን የሚያዝናና እናም የሚያሰፋ ነው። የሰፉ ደመላሽ ቧንቧዎች ማለት ደግሞ ወደ እግራችን የበለጠ ደም፣ የተሻለ የኦክስጅን አቅርቦትና የእግር ክብደት ስሜት መቀነስ ማለት ነው። ደካማ የደም ዝውውር፣ ፐሪፈራል አርተሪ ዲዚዝ ወይም ደግሞ ችግሮች፣ ቫሪኮስ ቬን እናም ቀዝቃዛ እግሮች ላለባቸው ሰዎች በጣም የሚረዳ መጠጥ ነው። ሶስተኛ ዝንጅብል ነው። የደም ስሮችን ያሞቃል እናም ያሰፋል። ዝንጅብል በተለይም ወደ እግሮችና ወደ እጆች የደም ዝውውርን ይጨምራል። በደም ስሮች ዙሪያ ያለውን ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ደም በጣም እንዳይወፍርም ይከላከላል። እናም ለስላሳ የደም ፍሰትንም ያበረታታል። ሶስተኛ ደግሞ ሎሚ ነው። ሎሚ የደም ስሮችን ያጠነክራል። ደም መላሽ ቧንቧዎችን እናም ደሞሳች ቧንቧዎችን የበለጠ ጠንካራ እናም የሚለጠጥ የሚያደርግ በቫይታሚን ሲም የበለጸገ ነው። የደም ፍሰትን የሚያዘገይ የሆነ ንጣፍ ወይም ደግሞ ፕላክ፣ የስብ ክምችት እንዳይከማችም ይረዳል። አራተኛ ካየን ፔፐር ነው። በተለምዶ በኛ ሚጥሚጣ የምንለው ተፈጥሯዊ የደም ስር ማስፋፊያ ነው። ካየን ፔፐር ወደ እግሮች ያለውን ጥቃቅን የደም ዝውውርን በጠንካራ ሁኔታ የሚያሻሽል ካፕሳይሲንን ይዟል። ቀዝቃዛ እግሮችን ለማሞቅም ይረዳል። የመደንዘዝ ወይም ደግሞ የማቃጠል ስሜትንም ይቀንሳል። አምስተኛ ደግሞ እንደ አማራጭ ማርንም መጨመር ትችላላችሁ። ደም መላሽ ቧንቧዎችን የሚከላከሉ አንቲኦክሲዳንቶችን ይጨምራል። ከተፈጥሯዊ ጉልበትና ከተሻሻለ የደም ኦክሲጅን እንቅስቃሴ ጋርም የሚረዳ ነው። ታዲያ ይህንን መጠጥ ለደም ዝውውር የሚረዳውን ሱፐር የሆነ መጠጥን አዘገጃጀቱ፣ የሚያስፈልጋችሁ ግብአቶች፤ አንድ መካከለኛ ቀይ ስር፣ አንድ ሻይ ማንኪያ ትኩስ የተፈጨ ዝንጅብል፣ ግማሽ የተጨመቀ ሎሚ፣ ትንሽ ካይን ፔፐር፣ አንድ ስምንተኛ የሻይ ማንኪያ ወይም ደግሞ የእሩብ እሩብ ማለት ነው፣ በጣም ጥቂት ማለት ነው። ከአንድ እስከ ሁለት የሻይ ማር እንደ አማራጭና አንድ ብርጭቆ ውሃ ያስፈልጋችኋል። አዘገጃጀቱም ቀይስሩን እናም ዝንጅብሉን ወደ ብሌንደር ወይም ደግሞ ወደ መፍጫ ውስጥ ጨምራችሁ ውሃውን ጨምራችሁበት በጣም ለስላሳ እስኪሆን ድረስ አዋህዱት ወይም ደግሞ ፍጩት። ከዛም ለስላሳ ጭማቂ ከተፈጠረ በኋላ አጣሩት። እንደ አማራጭ የሎሚ ጭማቂን፣ ካይን ፔፐርን እናም ማርን ጨምራችሁ አዋህዳችሁ በቀን አንድ ብርጭቆን መጠጣት ነው። ጠዋት ላይ ወይም ደግሞ ከሰዓት ላይ መጠጣት ትችላላችሁ። ይህ መጠጥ ለእግራችን የሚያደርገው ነገር ለፈጣን የደም ዝውውር የደም ስሮችን ይከፍታል። የቀዘቀዙ እግሮችን ያሞቃል። የእግር ቁርጥማትን፣ ጥንካሬንና የክብደት ስሜትንም ይቀንሳል። ለረጅም ጊዜ በመቀመጥ ደካማ የደም ዝውውር ላለባቸው ሰዎችም ይረዳል። የቫሪኮስ የደም ስር ጤናንም ይደግፋል። የአካል ብቃት እንቅስቃሴን የመቋቋም አቅምንም ያሻሽላል። ብዙ ኦክስጅንን ወደ ጡንቻዎች ያደርሳል። ታዲያ ለከፍተኛ የደም ፍሰት ለመጠጣት ምርጡ ጊዜ ጠዋት በባዶ ሆድ ብትጠጡት ምርጥ ነው። ጠዋት ላይ ደም መላሽ ቧንቧዎች ለናይትሬትስ በጠንካራ ሁኔታ ምላሽን ይሰጣሉ ለቀኑ ሙሉ የደም ፍሰትንም ያበረታታል። ጠዋት ላይ እግራችሁን ለማሞቅም ይረዳል። ጉልበትንናም የኦክሲጅን ዝውውርንም ያሻሽላል። እንደ አማራጭ ከአካል ብቃት እንቅስቃሴ ከሰላሳ ደቂቃዎች በፊትም መጠጣት ትችላላችሁ። ፈጣን የናይትሪክ ኦክሳይድ መጨመርን ይሰጣል። ይህም እግሮች ብዙ ኦክሲጅን እንዲያገኙም ይረዳል። ድካምን እናም ከባድ የእግር ስሜትንም ይቀንሳል። ዘግይቶ ግን ማታ ላይ ከመጠጣት ተቆጠቡ። ዝንጅብልና ካይም ፔፐር የሰውነት ሙቀትንናም ጉልበትን ሊጨምሩ ይችላሉ ማለት ነው። ታዲያ ይህንን መጠጥ ማስወገድ ወይም ደግሞ መገደብ ያለባቸው ሰዎች ምን አይነት ሰዎች ናቸው? ዝቅተኛ የደም ግፊት ያለባቸው ሰዎች የበለጠ የደም ግፊትን ሊቀንስ ስለሚችል፣ ደም ማቅጠኛ ወይም ደግሞ ዋርፋሪንን የሚወስዱ ማንኛውም ሰዎች ዝንጅብልና ካይም ፔፐር የደም መፍሰስ አደጋን ትንሽ ሊጨምር ስለሚችል በጣም ጥንቃቄ ማድረግ ወይም ደግሞ ሐኪማቸውን አስቀድመው ማማከር አለባቸው። የኩላሊት ህመምተኞች ይህንን መጠጥ መገደብ አለባቸው ምክንያቱም ቀይ ስርን መመጠን አለባቸው ምክንያቱም ቀይ ስር በኦክሳሌት ይዘቱ ትንሽ የበዛ ስለሆነ ማለት ነው። ታዲያ ለእግራችሁ የደም ዝውውርን ለማሻሻል ተጨማሪ ሌሎች አስር ኃይለኛ መጠጦችን ደግሞ ልንገራችሁ። እነዚህ አስር ተጨማሪ ኃይለኛ የደም ዝውውርን የሚያበረታቱ መጠጦች ወደ እግሮች የደም ፍሰትን ይጨምራሉ። አንደኛ የሮማን የአንቲ ኦክሲዳንት የደም ዝውውር ጭማቂ ወይም ደግሞ ጁስ ነው። የደም ወሳጅ ቧንቧ የመተጣጠፍ አቅምን በሚያሻሽሉ ፖሊፊኖሎች የተሞላ ነው። ናይትሪክ ኦክሳይድንም ይጨምራል። በተለይም ወደ እግሮችና ወደ ጡንቻዎች የደም ፍሰትን ያበረታታል። አዘገጃጀቱም አንድ ስኒ የሮማን ፍሬ እናም በአንድ ኩባያ ውሃ ፈይታችሁ አጥልላችሁ መጠጣት ነው። ሁለተኛ የእርድ ወተት ነው። ኩርኩሚን በደም ስሮች ውስጥ ያለውን ብግነትን ይቀንሳል። የደም ወሳጅ ቧንቧ ጥንካሬን ይከላከላል፣ እናም ወደ እግሮች የደም ዝውውርንም ያሻሽላል፣ ሰውነትንም ያሞቃል። አዘገጃጀቱም አንድ ኩባያ ወተት ወይም ደግሞ የእጽዋት ወተትን አፍሉ ግማሽ የሻይ ማንኪያ እርድ እናም ትንሽ ቁንዶ በርበሬ እና ማርን ጨምራችሁበት መጠጣት ነው። ሶስተኛ ሙቅ የሎሚ እናም የዝንጅብል ውሃ ነው። ዝንጅብል የደም ፍሰትን ይጨምራል። ሎሚ ደግሞ ደመላሽ ቧንቧዎችን ያጠነክራል እናም የደም ስሮችንም ያጸዳል። አዘገጃጀቱም ውሃ አፍሉ እናም አንድ የሻይ ማንኪያ የተፈጨ ዝንጅብልና ግማሽ የሎሚ ጭማቂን ጨምራችሁበት አዋህዳችሁ መጠጣት ነው። አራተኛ፣ ቀረፋ ነው የደም ዝውውር ሻይ ነው። ቀረፋ ሙቀትንናም የደም እንቅስቃሴን ይጨምራል። ቀዝቃዛ እግሮችንም ለመቀነስ ይረዳል። አዘገጃጀቱም አንድ የቀረፋ እንጨትን ለአስር ደቂቃዎች አፍርታችሁ መጠጣት ነው ሻይን። አምስተኛ፣ ነጭ ሽንኩርት ነው ከማር ጋር ሙቅ የሆነ መጠጥ። ነጭ ሽንኩርት የደም ስሮችን ያዝናናል እናም ያሰፋል ደካማ የደም ዝውውር ወይም ደግሞ የፕላክ ክምችት ላለባቸው ሰዎች በጣም ጥሩ ነው። አዘገጃጀቱም አንድ የነጭ ሽንኩርት ፍሬን አርቅቃችሁ ሙቁሃ እናም አንድ የሻይ ማንኪያ ጨምራችሁ መውሰድ ነው። ስድስተኛ ሀብሐብ ነው። የናይትሪክ ኦክሳይድ አበረታች ነው። ሰውነታችን ወደ ናይትሪክ ኦክሳይድ የሚቀይረው ኤል ሲትሩሊንን ይዟል። በተለይም ከመራመድ ወይም ደግሞ ከአካል ብቃት እንቅስቃሴ በፊት ወደ እግሮች የደም ፍሰትን ለመጨመርም ይረዳል። አዘገጃጀቱም አንድ ኩባያ የሀባብ ጁስን አዘጋጅታችሁ መጠጣት ነው። ሰባተኛ አረንጓዴ ሻይ ነው። ትኩስ ወይም ደግሞ ቀዝቃዛ የደም ስር ስራን ያሻሽላል። ዝውውርን የሚጨምሩ እናም ኢንፍላሜሽንን የሚቀንሱ ካቴኪኖችን ይዟል። አዘገጃጀቱም አንድ የሻይ ከረጢትን በአንድ ስኒ ሙቅ ውሃ ውስጥ ከሶስት እስከ አምስት ደቂቃዎች ዘፍዝፋችሁ ወይም ደግሞ አፍልታችሁ መጠጣት ነው። ስምንተኛ ካይን ፔፐር ሙቅ ውሃ ነው። ካይን ፔፐር ካፕሳይሲን የሚባል ውህድ አለው። ካፕሳይሲን ወደ እግሮች ያለውን ጥቃቅን የደም ዝውውርን ያሻሽላል። ለቀዝቃዛ እግሮች ጠንካራ የማሞቅ ውጤትም አለው። አዘገጃጀቱም አንድ ብርጭቆ ሙቅ ውሃ እናም አንድ ስምንተኛ የሻይ ማንኪያ ማለትም የሩብ ሩብ ማለት ነው። በጣም ጥቂት እና አንድ ሻይ ማንኪያ ማርን አዋህዳችሁ መጠጣት ነው። ዘጠነኛ የሂብስከስ ወይም ደግሞ የከርኬድ ሻይ የምንለው ነው። የከርኬድ ሻይ የደም ስሮችን ያሰፋል እናም የደም ፍሰትንም ያሻሽላል። ጤናማ የደም ግፊትን እናም የደም ወሳጅ ቧንቧ የመተጣጠፍ አቅምንም ይደግፋል። አዘገጃጀቱም ውሃውን አፍሉ እናም አንድ የሾርባ ማንኪያ ሂቢስከስ የሻይ ቲባግን ጨምሩበት ለአምስት ደቂቃዎች አፍልታችሁ መጠጣት ነው። አስረኛ ካሮት ነው እናም የብርቱካን የደም ዝውውር ጭማቂ አንድ ላይ ማለት ነው። ከፍተኛ ቫይታሚን ሲ የካፒላሪ ጥንካሬንና የደሞሳጅ ቧንቧ የመለጠጥ አቅምን ያሻሽላል። የካሮት አንቲ ኦክሲዳንት በደም ስሮች ውስጥ ያለውን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። አዘገጃጀቱም ሁለት ካሮትና አንድ ብርቱካን እንዲሁም ደግሞ ትንሽ ውሃን አዋህዳችሁ መፍጨት ነው። እነዚህን ለመጠጣት ምርጥ ጊዜያት ታዲያ ለከፍተኛ የደም ዝውውር ጠዋት ላይ በባዶ ሆድ ፈጣን የናይትሪክ ኦክሳይድ መሻሻልን ይሰጣል። ከመራመድ ወይም ደግሞ ከአካል ብቃት እንቅስቃሴ ከሰላሳ ደቂቃዎች በፊት ለእግር የደም ዝውውር በጣም ምርጥ ነው። ከሰዓት በኋላ ለኃይል ፍሰትም በጣም ጥሩ ነው። ዘግይቶ ማታ መጠጣትን አስወግዱ። ዝንጅብል እናም ካይም ፔፐርን የምትጠቀሙ ከሆነ በጣም ሊያነቃቃችሁ ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ ሁላ በርካታ መጠጦች ወደ እግሮቻችን እንዲሁም ደግሞ ወደ ሌሎች የአካል ክፍሎቻችን የደም ዝውውርን በተሻለ መልኩ የሚያሻሽሉ ምርጥ መጠጦች ናቸው ማለት ነው። ጤናማ በሆነ መልኩ በልኩና በመጠኑ ተጠቀሟቸው። የመጀመሪያው ሱፐር የሆነ መጠጥ ደግሞ የቀይ ስር የዝንጅብል እና የሎሚ እንዲሁም ደግሞ ትንሽ ፒንች ኦፍ ካይን ፔፐር ከጨመራችሁበት የደም ዝውውርን በከፍተኛ ሁኔታ የሚያሻሽል ሱፐር የሆነ ምርጥ መጠጥ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።